የስነ ማህበረሰብ ተመራማሪ እና በኢትዮጵያ ባህል በርካታ ጥናትና ምርምሮችን ያደረጉት ፕሮፌሰር አሉላ ፓንክረስት ናቸው። ፕሮፌሰር ሀሳቦትን ለማጋራት በቀጥታ መስመራችን ላይ አብረውን ስላሉ ከልብ እናመሰግናለን። ቀዳሚ ብናደርግ የምንወደው የባህላዊ የሆኑ የግጭት አፈታት ስራ ስርዓቶች ለዘላቂ ሰላም ያላቸው ፋይዳ ጠቀሜታቸው እንዴት ይገለጻል? በአጠቃላይ መልካም፣ አመሰግናለኝ። እንግዲህ የባህላዊ የግጭት አፈታት ዘዴዎችና ስሪቶች በኢትዮጵያ በየአካባቢው አሉ። ቅድም እንደሰማነው እንዳየነው እና እነዚህም አሁን አልጋነሽ እንዳለችው በዩኔስኮ እንደ የማይዳሰሱ ቅርሶች ታይተው ሊመዘገቡ ይችላሉ፣ እና የቅርስ ባለስልጣን ይህን ጉዳይ እየተከታተለው ነው። እንግዲህ በየአካባቢው እንደዚህ አይነት የግጭት የባህላዊ ግጭት አፈታት ዘዴዎች ከዶክተር ጌታቸው አሰፋ ጋር ከአዲስ አበባ ዩኒቨርሲቲ የህግ ክፍል የሕግ ተማሪ እና የአንትሮፖሎጂ ተማሪ በጥንድ አቀናጅተን በየክልሉ ልከን በየአካባቢው እንዳለ ማረጋገጥ ችለናል። አሁን እንግዲህ እያንዳንዱ አካባቢ ያለው የአካባቢውን ግጭት ነው የሚፈታው። በተለይ በድንበር ወይ በባልና በሚስት በግድያ በስርቆት ያሉትን ይፈታል። ግን ከአንድ አካባቢ አልፎ ወደ ሌላ ማህበረሰብ ወደ ሌላ ከዛ አካባቢ አልፎ ወደ ሌላ ብሔር ብሔረሰብ የሚያልፉ ጥቂቶች ናቸው ያሉት። እንደ አርአያ ግን መውሰድ የምንችለው በደቡብ ኦሞ በአርቦሪ አካባቢ ያለው የግጭት አሰራር ስሪት እንደዚሁም ከተለያየ አካባቢ የመጡ ተወካዮች መጥተው ከቦራና፣ ከሐመር፣ ከጸማይ፣ ከኮንሶ ያሉት አንድ ስነ ስርዓት ከሰላሳ አመት በፊት ያነሳሁት ፊልም የተረገሙ ጦሮች በሚል በቅርቡ እንደገና ታይቶ በኢትዮጵያ ቴሌቪዥን ታይቷል እና ይሄ ምንድን ነው የሚያሳየው በጦርን በመርገምና ሰላምን በማውደስ እንደዚሁም በምርቃት በየ ማህበረሰቡ አባባል እና አሰራር በጣም የሚገርም አይነት አራያ የሚሆን ጦሮችን እየሰበሩ ያደሎደሙ ኩይሳውሲ እየቀበሩ የሚገርም ስነ ስርዓት ነበረ። አሁንም እዚያ አካባቢ እንደዚህ አይነት የተለያየ ማህበረሰብን የሚያቅፍ አይነት የግጭት አሰራሮች አሉ እና ይሄም ቀጣይነት አለው፣ ብዙ ሚናና አስተዋጽኦ አለው ብዬ አስባለሁ። ዶክተር እርሶም ሲያነሱ እንደነበረው ቀደም ሲል ስንከታተልም እንደነበረው ባህላዊ የግጭት መፍቻ ዘዴዎች በተለያዩ የሀገሪቱ አካባቢ ያሉት ብዙዎቹ ውጤታማ የሆኑና ማህበረሰቡ ችግሩን የሚፈታባቸው ናቸው። ነገር ግን ለምንድን ነው በተለያዩ የሀገሪቱ አካባቢዎች የሚከሰቱ ግጭቶችን ከአንድ አካባቢ ወደ ሌላ ቀደም ሲል ሲያነሱ እንደነበረው መፍታት ያቃተል? ለምንድን ነው እንዴት ነው ስ መጠቀም የምንችለው የሚለውን ጉዳይ ያንሱልን። እንግዲህ አብዛኛው የዚህ የግጭት አፈታት ዘዴዎች እና ስሪቶች በአካባቢ የተወሰኑ ነው። ከአንዱ አልፎ ወደ ሌላው ማቀናጀትና የጋራ ስራ የመስራቱ የአገር ሽማግሌዎችን በመሰብሰብ ግጭቶች መፍታት ይቻላል፣ ግን ቀላልም አይደለም። እነዚህ የባህላዊ ግጭት አፈታት ስሪቶች ደግሞ የራሳቸው ስልት አላቸው። ሰውን የሚያስታርቁበት ዘዴና መፍትሄ አላቸው። እነዚህ ደግሞ በማሳመን አንድ ላይ ሰው መኖር እንዲችል ይቅርታ በመባባል እንጂ በቅጣትና አንደኛው ጎን አሸናፊ ወይ ትክክለኛውን መንገድ የያዘና ያኛው ትክክል አይደለም በማለት ሳይሆን እንደምንም በማስማማት ነው የሚሰሩት። እና የአሰራር ዘዴዎቻቸው አሁን ካለው ዘመናዊ ፍትህ አሰራር ትንሽ የተለየ ነው። ስለዚህ መደገፍ ይችላል እንጂ አንድ ላይ የመስራቱ ነገር አንዳንድ ሊያስቸግር ይችላል። እንዴት ግን ልንጠቀማቸው እንችላለን? አጠር አድርገን ብናነሳው አብሮ ለመስራት እና ዘላቂ ሰላምን ደግሞ በሀገሪቱ ለማስፈን እነዚህን መንገዶች መጠቀም የምንችልበት ሁኔታ አይኖርም ፕሮፌሰር? ይኖራል። የራሳቸው ድርሻ ሊጫወቱ ይችላሉ፣ በራሳቸው መንገድ በራሳቸው አሰራር እድሉ ከተሰጣቸው የማስማማት የሽምግልና ስራ እንግዲህ ሰውን በማስማማት ነው፣ አንድ ላይ ሊኖር እንዲችል ነው እንጂ ማነው ጥፋተኛ ማነው የሚታሰረው የሚለው አይነት አካሄድ ሳይሆን እንደምንም በማግባባትና በማሳመን አንድ ላይ የመኖር ችሎታን ለማምጣት የሚሰሩ ናቸው እና የሀገር ሽማግሌዎች ከተለያየ አካባቢ አንድ ላይ በማምጣት እነዚህን ግጭቶች ለ ለመፍታት የራሳቸው አስተዋጽኦ ሊኖራቸው ይችላል ብዬ አስባለኝ። የስነ ማህበረሰብ ተመራማሪና በኢትዮጵያ ባህል በርካታ ጥናትና ምርምሮችን ያደረጉት ፕሮፌሰር አሉላ ፓንክረስት በቀጥታ መስመራችን ላይ ገብተው ለጋሩን መረጃ ከልብ እናመሰግናለን። አመሰግናለን።